የነገው የብልጽግና አስገዳጅ ሰልፍ የፋኖ ከባድ ማስጠንቀቂያ። የእሁዱ አስገዳጅ ሰልፍ ወጥተው በተገኙ ላይ ከባድ እርምጃ እወስዳለሁ ብሏል። የአማራ ፋኖ ብሔራዊ ኃይል በመግለጫው በመራ ቤቴ ቅጥና በቀጠለው ውጊያ ትንታግ እንበልባሎቹ ከፍተኛ የተባለ ድልን ስለመቀናጀታቸው መረጃዎችም ተሰምተዋል። ተጨማሪ ይዘናል። በከፍተኛ የማጥቃት ቅድ የአገዛዙ የማጥቃት ውጊያ የከፈተባቸው እና በመልሶ ማጥቃት ድል የደረጉት የፋኖች በጎጃም ምድር አጀብ ያስባሉ ጀብዶችንም ተጎናጽፏል። ምስራቅ አማራ ኮር አንድ ሀውጃን ነው ክፍለ ጦር ራያ ቆቦ ላይ ለአራተኛ ተከታታይ ቀናት ብርቱ ትንቅንቅን በማድረግ ታላቅ ልልንም እንደተጎናጸፉ የደረሱ መረጃዎችን ማመላክቷል። በቆይታችንም በስፋት በርከት ያሉ የአውደ ውጊያ መረጃዎችን ታደምጣላቸው። ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን። በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ማስደምጣችኋለሁ። አብራችሁ ቆዩም። የእሁዱ አስገዳጅ ሰልፍ ከባድ ውጥረትን ፈጥሯልም። በተደጋጋሚ አስገዳጅ ሰልፍ ሞክሮ የከሸፈበት አገዘዙ ለፊታችን እሁድ ሰኔ 22 ቀን ለርካሽ ፖለቲካ ዓላማ ሰልፍ ለማስወጣት በርካታ ከተሞች ላይ ህዝቡን ከወዲሁ እያዋከበ በመሆኑ ተደርሰውበታል። ህዝባችንም ደርሶን ብሏል። የወዱ ሰልፍ ለማስተባበር ህዝቡን እያዋከበ ከሚገኘው እንዲሁም ደግሞ የፖለቲካ የሚዲያ ወታደራዊ የገንዘብና የመረጃ ትብብር አሁን ድረስም በርካታ ጥቅማ ጥቅሞች ላማ ይሆናል። ፈጥነው ከሂደቱ የሚወጡ ብቻ ምህረት የምናደርግ ሲሆን የጠላትን ሰልፍ መሳተፍ ሆነ ማስተባበር ከባድ እርምጃም እንወስዳለን ብሏል። የአማራ ፋኖ ብሔራዊ ኃይልም የተሰጠውንም ማስጠንቀቂያ ችላ ብሎ በተላለፈ አካል ላይ በየትኛውም ቦታ በየትኛውም ቅጥና ሰዓት ከወትሮ ጠንከር ያለ የማያዳግም እርምጃም ለመውሰድ እንገደዳለን ብሏል። የአማራ ፋኖ ብሔራዊ ኃይል በአራቱም ግዛትም በማስከተልም የአውደ ውጊያ መረጃዎች ላስደምጣችሁ። በመራ ቤቴ ቀጠና በቀጠለው ውጊያ የደጅ አዝማች ተሰማ ርግጤ ክፍለ ጦር በጥላት ላይ ታላቅ ድልን መቀናጀቱ ተነገረም። ክረምቱ ከመግባቱ በፊት የፋኑን ወሳኝ ቀጠናዎችን ለማስለቀቅ በሁለቱ አቅጣጫ የመጣውን የጠላተል በመራቤት አውራጃ ሙምቡርቱና ጅሮ በየወሎ ቀበሌ የጎፋ የምትባለ የሸዋ ጠቅላይ ግዛት እዚህ የመሐመድ በሆነ የኮር የተሰማ አርገጤ ክፍለ ጦር አወይ ሻለቃና አስማሪ ዳኝ ሻለቃ በጥምረት በመሆን የጠላትን ጦር ከ23 በላይ ያገዘዙን ሰራዊት ደምሰው በርካታ ቁጥር ያለውን ሰራዊት ደግሞ አቁስለዋል። ከዚህ ጋርም በተያያዘ በመራ ቤተ ቀተና ሸዋ ጠቅላይ ግዛት እዚህ የመሐመድ በሆነ የኮር ጣይቱ ክፍለ ጦር ለቅኝት የወጣውን ያገዘዙን ሰራዊት በደፈጣ እርምጃ ተወስዶበታል። ለጥይት ማብረጃ ሚሊሻ ከፊት የማያገደው የአብይ መርሰሎት የተመታበት ሚሊሻ ትቶ ሲፈረጠት በቆረጣ የተመታ ሲሆን የመሉ መኪናውን ሚሊሻ ትንታ ግን ብልባሎቹ ባድረጉት በተጠና ልዩ ጥቃት የጥላትን ጦር ድባቅ መተውታል። በትላንትናው ዕለት በከፍተኛ የማጥቃት እቅድ የአረመኒው አገዛዝ የማጥቃት ውጊያ ከተፈተባቸውና በመልሶ ማጥቃት ድል ያደረግነባቸው አካባቢዎች ሲሉ ፋኖች ተናገሩም። በዚህም በደረሰኝ መረጃ መሰረት በጎጃም አንደኛ ክፍለ ጦሩ ኮሎኔል ታደሰ ሙሉነህ ብርጌድ ሳልጌ የተባለ ቦታ ላይ በአረመኔው አገዛዝ ላይ ሰብዓዊና ቁሳዊ ጉዳት ማድረሷል። ሁለተኛ ተፈረዳ አምጤ ክፍለ ጦር መብረቅ ተፈራ ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ የመዝገቡ አለልይ ብርጌድ የአማራ ፋኖ በጎጃም ኮማንዶ የኔት ደጋዳሙት ብርጌድ አበር አዳሙ ሸለቃ ከአረመኖ ጋር ሲፋለም ይባለ ሲሆን በርካታ ጀብዶችን በአራት ከተሞች ላይ ተጎናጽፏል። ሶስተኛው ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ፣ የፍሬ ማጥናፉ ብርጌድ በጠላት ላይ ከፍተኛ የሆነ ሰብአዊ ምትን አድርሰዋል። በአምስተኛ መንግሻት ኬም ክፍለጦር ወር ግርም እንዳወቀ ብርጌድ ባድርገው ማጥቃትም ቋርቴን ለመያዝ የመጣውን አረመኔን አገዛዝ በመቀጥቀጥ አስፈርጥጦም አስወጥተውታልም። በማስከተልም ሌላኛውን መረጃ የላስደምጣችው ምስራቅ አማራ ኮር አንድ አሁጃኖ ክፍለጦር ራያ ቆቦ ላይ ለአራተኛ ተከታታይ ቀናት ብርቱ ትንቅንቅና ትጋድሎን አደረገም። የአገዛዙ ዘመቻ ማዕበል ብሎ በየሰየመው ፋኖን እስከ ሰኔ 30 አጠፋለሁ ካልቻልኩ ጠንካራ ይዞታዎችን ይቆጣጠራል ብሎ በጀመረው ዘመቻ በሁሉ ቁጥራም ለመሞከር ቢያስም በጀግኖች ግን እየተደበደበ ይገኛል። የደቡብ እዝ አንድ ኮር ምዕራብ ወሎ በጀነራል ዘውዱ ሰጥ አድርጌ የሚመረው ኮር ደቡብ ወሎና ሰሜን ወሎ የእጁ ዙሪያ በኮሎኔል ቢራራ የሚመረው ኮርም ራያ አካባቢ በጀኔራል አብርሃም ሞሳሴ የሚመረኩ ላስታ በማዝመት በከፍተኛ መካኔት ጦር ታግዘው በሙሉ ኃይሉ ማጥቃት እያደረገ ቢገኝም በዋርኮ ዳጁ ልጆች ግን በሁሉም ግንባሮች እየተቀጠቀጠ ይገኛል። በኮሎኔል ቢራራ የሚመራው የአገዛዙ ብልጽግና ስርወት አንድ ኮር ጉባ ላፍቶ ወረዳ ሀራ ከተማ የነበረውን ማዘዣውን ወደ ራያ ቆቦ በማድረግ በከፍተኛ መካኒዝድ በሞርተር 82ና 120 በዙ 23 ብረት ለበስ መድፍ በኤም ሳግዞ ራያ ቆቦ ጩቤበር፣ አማያ፣ ኮቢላይ ግንባሮቹን ሙሉ ለሙሉ በአውጃ ኖክ ክፍለ ጦር ባለፉት ተከታታይ አራት ቀናት የማጥቃት እርምጃ ተደርጎበት ድባቅ ተመቷለው የተባለው ውድና የተከበራችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መድመጥ አለባቸው ብያሰብኳቸው ሰበር፣ አሁናዊ፣ አስቸኳይ ትኩረት የሚሹ በርከት ያሉ የአውደ ውጊያ መረጃዎችን ጨምሬ እንደዚህ በመረጃ ሰዓቴ በዝርዝርና በስፋት አስደመጥኳችሁ። ለሁላችሁ ደግሞ መልካም ቀን ተመኘሁም።